የሚጠብቃ ያንቀላፋም ተብሎ የለ እንዴ? ይቀርብ እኩይ ሀቤከ ክፉ ወደ አንተ አይቀርብም። ወይበኩ፣ ወይበኩ መቅሰፍት ቤተከ መቅሰፍት ወደ ቤተ አይገባ። እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስለ አንተ ያዛቸዋል። ከመይቀውከ በሁሉ ፍናዊከ በመንገድ ሁሉ ይጠብቁ ዘንድ ወበእደዊሆሙ ያነስኡከ፣ ያነስኡከ በጆቻቸው ከወደክበት ያነሱሃል ያነሱ ዘንድ ከመይትአቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን፣ ያዛቸዋልና፣ ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። እና አሁን ይደቅስ ወይነጉም ዘያቅቦ ለእስራኤል እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ አይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ ቢያወሩ ቢስቁ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠቁ ሰዎች ብዙ ጊዜ ጠቁም ያለውኝ፣ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ነገረኛ ይባል ወናው። ናስተበጽዖሙ ለእለ ታገሡ እነሆ የታገሡትን ብፁዓን እንላቸዋለን። ይሄ ከመጽሐፍ ቅዱስ ክፍል ከዛም፣ በሁለተኛው የሐዲስ ኪዳን ክፍል በያዕቆብ መልእክት ምዕራፍ አምስት ቁጥር 11 ላይ የሚገኝ የእግዚአብሔር ቃል ነው። እንደምታውቁት መጽሐፍ ቅዱስ በሁለት ይከፈላል፤ ብሉይ ኪዳንና ሐዲስ ኪዳን። ከአዳም እስከ ክርስቶስ ያለው ወይም ከሙሴ እስከ ክርስቶስ ያለው ዘመኑ ዘመነ ብሉይ፣ መጽሐፉ ብሉይ ኪዳን፣ ሰዎቹ ሰብአ ብሊት፣ የብሉይ ኪዳን ሰዎች ይባላሉ። ዘመኑ ዘመነ ብሉይ ነው። መጽሐፉ ብሉይ ኪዳን ነው። ሰዎቹ የብሉይ ኪዳን ሰዎች ናቸው። ክርስቶስ ከተወለደ በኋላ የመጣው ደግሞ ዘመኑ ዘመነ አዲስ መጽሐፉ ሐዲስ ኪዳን ሰዎቹ የሐዲስ ኪዳን ሰዎች እንባላለን፣ እኛ ማለት ነው። ብሉይ ማለት የቆየ ማለት ነው። የቆየ ያረጀ፣ የጎሰቆለ ምን ምን የሚል የቋንቋ ድክመት ያለባቸው ሰዎች ወደዛ ሲወስዱት እናያለን። እግዚአብሔር ብሉየ መዋዕል ይባላል። በዘመን ያረጀ ማለት አይደለም፣ ዘመንን የሚያስረጅ ማለት ነው። ዘመን መሽቶ በነጋ ቁጥር ጊዜ እኛን ያስረጀናል። መሽቶ በነጋ ቁጥር ክረምትና በጋ በተፈራረቀ ቁጥር እድሜያችን በጨመረ ቁጥር ዓይናችን እይታ፣ የጆሮአችን መስማት፣ የአንደበታችን አነጋገር፣ የእጃችን አጨባበጥ፣ የእግራችን አረማመድ፣ የልባችን አመታት ያረጃል፣ ይለወጣል። ሰው ደግሞ ገራጅ የለው ስፔር ፓርት እንደ መኪና መለዋወጫ የለው። ስለዚህ እግዚአብሔር ምን ይባላል ታዲያ ብሎየ መዋዕል ይባላል ዘመንን ምን የሚያደረግ የሚያስረጅ እኛ ዘመንን እናስረጀዋለን ዘመኑ እኛን ያስረጀናል ጊዜውኛን ይለውጠናል አደለም አሁን የዛሬ አስር ዓመት ወጣት የነበራችሁ ዛሬ እማማ ሆናችሁ እናንተ እማማ አቶ ወይዘሮ ላለመባል ምንም ብትንፈራገጡ መሽቶ በነጋ ቁጥር እናንተ እንኳን ብትደብቁት እዚህ ጋር ይሄ ይናገር ፊታችሁ ይናገራል እድሜ ያጋልጣል ዘመን እግዚአብሔር ግን በግልባጩ ዘመን በበዛ ጊዜ በገዛ ቁጥር እያደር የሚጣፍጥ ነው አይደለም። እግዚአብሔር ምስጋናው እንኳን ሁልጊዜ አዲስ ነው፣ አያረጅም። ሰብሑ ወለ እግዚአብሔር ስብሐተ ሐዲሰ እግዚአብሔርን አዲስ ምስጋና አመስግኑት ይላል ዳዊት። የዛሬ ሶስት ሺህ ዓመት ነው ዳዊት አዲስ ምስጋና አመስግኑት ያለው፣ ዛሬም እየተመሰገነ ነው እግዚአብሔር። እግዚአብሔር በምርጫ አይሸነፍም። እግዚአብሔር መፈንቀለ መንግሥት አያሰጋውም። እግዚአብሔር ምትክ የለው። ነገሮች ሁሉ ምትክ አላቸው። እግዚአብሔር አይተካ። እኔ ሁል ጊዜ እናገራለሁ፣ ባይኖሩን መተኪያ የለለን ሁለት ነገሮች ናቸው። አንድ እግዚአብሔር ነው፣ ሁለተኛ ድንግል ማርያም ናት። ሁለቱ አይተኩም። እግዚአብሔር ሁለተኛ ስለማይወለድ ሁለተኛ እናት የለውም። ጻድቃን ይተካካሉ፣ ቅዱሳን ይተካካሉ። እኛ ትጥቅ ፈተን ሐሞታችን ፈሶ ወኔ ከርቶን እጅ ለሰይጣን ለዓለም ለስጋ እጅ ሰጥተን ነው እንጂ ጊዮርጊስ ማለት የሚተካ ነው አርሴማ ማለት የምትተካ ነው ተክለ ሃይማኖት የሚተኩ ናቸው። የድሮ ተክለ ሃይማኖት አሁን ሌላ ተክለ ሃይማኖት ሊመጣ ይችላል፣ ሌላ ጊዮርጊስ ሊመጣ ሌላ እግዚአብሔር ወላድ ነው። ቤተ ክርስቲያን ወላድ ናት። በየዘመኑ ትወልዳለች። የማይተኩት ሁለት አካላት ናቸው፣ ነግሬያቸዋለሁ። አደለም እግዚአብሔር አይተካም፣ ድንግል ማርያም አትተካም። እግዚአብሔር ሁለተኛ ስለማይወለድ ማለት። ስለዚህ ብሉይ ኪዳን ማለት ያረጀ የተበላሸ ያፈጀበት ማለት አደለም፣ የቆየ የነበረ ማለት ጭምር ነው። ስለዚህ መጽሐፉ ምን ይባላል? ቅድም እንደነገርኳቸው ብሉይ ኪዳን ይባላል። የቆየው ቃል ኪዳን፣ ያለፈው ቃል ኪዳን በዛኛው ዘመን የነበረ ሰው እግዚአብሔር ከሰው ጋር ሰውን ለማስተዳደር የገባው ውል፣ የገባው ሰነድ፣ የገባው ቃል ኪዳን ብሉይ ኪዳን ይባላል መጽሐፉ። ዘመኑ ደግሞ ምን ይባላል ብያችኋለሁ? ዘመነ ብሉይ ይባላል። የቆየው ዘመን፣ ያለፈው ዘመን ማለት ከክርስቶስ በፊት የነበረው። ከዛ በኋላ ደግሞ የመጣው ዘመኑ ምን ይባላል ብያችኋለሁ ዘመነ ሐዲስ ይባላል። አዲሱ ዘመን ሁሉ ነገር የተለወጠበት የጥሉ ግድግዳ የፈረሰበት የለያየን መጋረጃ የተቀደደበት ሰው ወደ ቀደመ ክብሩ፣ ወደ እግዚአብሔር ልጅነት፣ ወደ ቀደመ ርስቱ፣ ወደ ገነት፣ ወደ ቀደመ አባቱ፣ ወደ እግዚአብሔር የተመለሰበት እግዚአብሔር ተጣልቶን እግዚአብሔር የታረቀብን እሱ ተበድሎ እሱ ክሶ እርቅ የተፈጸመበት በነቢያት ክርስቶስ እግዚአብሔር አድሮባቸው ይኖር ነበር፣ በረዴት ነበረ። በአዲስ ኪዳን ግን በኩነት ሰው በመሆን ነቢያት ዓይናቸውን ሞልተው ያዩት ያልነበረ እግዚአብሔር ይንቀጠቀ። አይደለም ነቢያት፣ አይደለም ሰዎቹ እሱ ያለበትን ተራራ የነካ እንስሳ እንኳን በሚነድበት በሚቃጠልበት ዘመን ነበር በብሉይ ኪዳን። በአዲስ ኪዳን ግን በመካከላችን ተገኘ። ከሰማይ ወረደ፣ ከድንግል ተወለደ፣ በበረት ተጣለ፣ በጨርቅ ተጠቀለለ። ሲራባየ ነው፣ ሲጠማየ ነው፣ ሲበርደዋየ ነው። ቃና ዘገሊላ ሰርግ ቤት ተጠርቶ ከታዳሚዎች መካከል ቁጭ ብሎ ያገኘ ነው እግዚአብሔር። ቢታንያ እና ላዛር ቤት ሂዶ ለቅሶ ቤት ከለቅሶ ደራሾቹ ጋር ቁጭ ብሎ ያገኘ ነው እግዚአብሔር። በነ ጴጥሮስ አማት ቤት በሽተኛ ሊጠይቅ ሲንከራተት አገኘ ነው እግዚአብሔር። ዮርዳኖስ ለዮርዳኖስ ሲንከራተት አገኘ ነው ግብፅ፣ ለግብፅ ሲንከራተት አገኘ ነው። አሁን በአዲስ ኪዳን ረዳን ሳይሆን አደረብን፣ ተዋሃር ነው በላ ነው ጠጣ ነው አንድ አካል ሆን። እሱን አባታችን ብለን የመጥራት እድል ተሰጠን፣ እኛ ደግሞ ልጆች የመባል እድል ተሰጠን። አያችሁ፣ አቡነ ዘበሰማያት አባታችን ሆይ ብለን እንጸለያለን፣ አይደለም? በብሉኪዳን ኪዳን የነበሩ ሰዎች አባታችን አይሉ አልተፈቀደላቸው። እነሱ ምን ይሉት ነበር? እግዚነ ንጉሥነ ነ ጌታችን፣ ንጉሣችን፣ ፈጣሪያችን አምላካችን ነበር ይሄ ክብሩን ጌትነቱን አስፈሪነቱን ነበር የሚያሳየው። በአዲስ ኪዳን ግን እሱ ራሱ ወዶ ፈቅዶ እንዲህ ብላችሁ ጥሩኝ አለ። አቡነ ዘበ ዘበሰማያት አባታችን በሉኝ አለ። አባታችን ስንለው ከጌትነቱ ይልቅ ፍቅሩን እናየዋለን። ሁልጊዜ እንደምልነው ቀራኔ የሆነ በቁስሉ ውስጥ ፍቅሩን በደብረ ታቦር በጌትነቱ ውስጥ ክብሩን በሰማይ ደግሞ ጌትነቱን አይተነዋል። በአዲስ ኪዳን ቅድም እንደነገርኳቸው እግዚአብሔር አባቱን መጣ ብሉኝ ጠጡኝ ብሎ ሥጋውን ቆርሶ ያጎረሰ ደሙን ቀርቶ ያጠጣ ተራቁቶ ያለበሰ ዝቅ ብሎ ከፍ ያደረገ ይሄ ለተራበ የሚበላ ዳቦ ለተጠማ የሚጠጣ ውሃ ለተራቆተ ሥጋን ሳይሆን የራቁት ሕሊናን ራቁት ባዶነትን የሚሸፍን ልብስ ሆኖ መጣ እግዚአብሔር። ስለዚህ ዘመኑ ዘመን ሐዲስ ይባላል፣ መጽሐፉም ሐዲስ ኪዳን ይባላል። በዚህ ክፍል ውስጥ 35 ወይም ደግሞ በመጽሐፍ ቅዱሱ ዓለም ተስማምቼበታለሁ እያለ በሚደነፋበት መጽሐፍ ቅዱስ ውስጥ ደግሞ ብሉይ ኪዳኑ 39 ነው። ከዚህ ውስጥ የሚገርማቸው ነገር ከ39ኙ የዓለም ታሪክ የሚባለው አስራ አንድ ምዕራፍ ብቻ ነው። ሌላው የብሉ ኪዳን መጽሔት በጠቅላላ ሰላሳ ዘጠኝ ናቸው ምዕራፉ በድምሩ ዘጠኝ መቶ ሀያ ዘጠኝ ነው። ከዘጠኝ መቶ ሀያ ዘጠኝ ምዕራፍ ውስጥ ዓለምን የሚመለከተው ታሪክ አስራ አንድ ምዕራፍ ብቻ ነው። እኛ ደግሞ የአዲስ ኪዳን ሰዎች እንባላለን። በዮሐንስ ወንጌል ምዕራፍ አንድ ቁጥር አስራ ሁለት ላይ እንዲ ተብሎ ተጽፏል።

የእግዚአብሔር ልጆች ሆኑ ዘንድ ምን ሰጣቸዋለ? ስልጣን ሰጣቸዋለ። እኔ አንተ አንቺ የንጉስ ልጅ አይደላችሁም፣ የባለ ሀብት ልጅ አይደላችሁም፣ የዝነኛ ልጅ አይደላችሁም፣ የታዋቂ ልጅ አይደላችሁም። ምናልባት ዓለም እናንተን የሚያስታውስበት ማንጠልጠያ ያለው አባት የላችሁም። ይክበር ይመስገን፣ የንጉሱ ልጆች ነን። የጌቶቹ ጌታ የነገስታቱ ንጉስ እግዚአብሔር አባታችን ነው። በሐዲስ ኪዳን የሐዲስ ኪዳን ሰው የሚያሰኘው ይሄ ነው። ብጽ ቅዱስ አቡነ ጳውሎስ በረከታቸው የድረሰን ና አንድ ጊዜ እዚህ አራት ኪሎ ሥላሴ ሲያስተምሩ አንድ ለጥቅስ የሚበቃ እግር ተናገሩ። እዛ ሥላሴ ሲያስተምሩ የሐምሌ ሥላሴ ስለ አብርሃም ሲያስተምሩ ምናሉ አንድ ጊዜ ወገኖች ያሉ እንዲያው የአብርሃሙ ሥላሴ እያላችሁ እስከ መቼ ትኖራላችሁ? የእኔ ሥላሴ የምትሉት መቼ ነው አሉ። አቃታችን ትልቅ ቋንቋ አደለም። አብርሃም ቤት የገቡት ሥላሴ እኛ ቤት ይገባሉ አይገቡ ሊገቡ ይችላሉ አይገቡ? አብርሃም ስላሴን ተቀብሏል አልተቀበለም? ቤቱ ገብተዋል አልገቡም። ገብተዋል ከአብርሃም እና ከእኛ ማን ይበልጣል? ከእኔና ከአብርሃም ማን ይበልጣል? እኔ በልጣለሁኝ። አሁን አያችሁ፣ እኔ አንተ ሱራፌል የአዲስ ኪዳን ሰው ነ የቡሉ ኪዳን ሰው ነው፣ ሰምተኛ የቡሉ ኪዳን ሰው ነ የአዲስ ኪዳን ሰው የአዲስ ኪዳን ሰው ስላሴ አንተ ቤት ገብተዋል አልገቡም? ስላሴ መግባታችን ቁም ነገር ነበረው። እኛ ከስላሴ አንዱን አካል ከስጋችን ስጋ ከነፍሳችን ነፍስ ነስቶ እግዚአብሔር ስጋዬን ብሉ፣ ደሜን ጠጡ፣ ስጋዬን የበላ ደሜን የጠጣ እኔ ከእሱ ጋር እኖራለሁ፣ እሱም ከእኔ ጋር ይኖራል ብለው ቃል ኪዳን አልሰጠም። ስጋውን አልበላንም፣ ደሙን አልጠጣንም። እሱ ከኛ ጋራ የለም፣ እኛ ከእሱ ጋር የለንም። ስለዚህ ከአብርሃምና ከኛ እኛ ነበርን የምንበልጠው። ምን ያህል እንደተዋረድን የምታውቁት እኮ በሐዲስ ኪዳን ሥጋውን በልተን ደሙን ጠጥተን ልጅነት አግኝተን ስንሞሸር የተክሊል ውለት ምንድን ነው የምንለው? ጋብቻቸውን የአብርሃምና የሳራ ያድርግላቸው። ይሄ ትልቅ ውርደት ነው፣ ቢገባ ቢገባን ማለት ነው። እኛን ተንኮታኩተን ወርቀን ነው። እነሱ ግን በጨለማ ውስጥ የሚያበሩ አይናቅ ከዋክብት ስለሆኑ አብርሃምን ዘመን ሊያስረጀው አልቻለም። ይገርማቸዋል። እስካሁን ድረስ ኢየሱስ ክርስቶስ በአዲስ ኪዳን መጥቶ አብርሃም አብርሃም ነው ሲል የነበረው ይገርማችሁ። ስለዚህ የአዲስ ኪዳን ሰዎች መሆናችን ከክርስቶስ ተወልደናል ማለት ነው። አባታችን ብለን ልንጠራው ቃል ገብቷል ማለት ነው። ከበር ቁሜ አንኳኳለሁ፣ ከበር ቁሜ አንኳኳለሁ። ማንም በሩን ቢከፍትልኝ ምን አደርጋለሁ አለ። እገባለሁ። እገባለሁ ብቻ አይደለም፣ ከእሱ ጋር ገብቼ እራት እበላለሁ። ራት እበላለሁ ካለ ማታ ነው ያንኳኳ ማለት ነው። በማምሻ ጊዜ፣ በጨለመበት ጊዜ ገንዘብ፣ ጤና፣ ዘመድ በከዳችሁ ጊዜ የምትይዙት እየለቀቀ እያመለጣችሁ፣ የሰበሰባችሁ እየተበተነ ጤንነታችሁ ጎሎ፣ ገንዘብ ከርቷችሁ፣ ዘመድ ከርቷችሁ፣ ቀኑ ጨለማ፣ ሜዳው ገደል በሆነባችሁ ጊዜ፣ በጨለማው ሰዓት በር ያንኳኳል። እግዚአብሔር በር አንኳኩቶ ከተከፈተለት ቤቱ የት ነው? አሁን እናንተ ታማላችኋለ ቄሶቹ የብረት በር እያሉ የሀብታም ቤት እያዩ ነው የሚሄዱት፣ ትላላችሁ እና ምን እናድርግ፣ ሰዎች አይደለን እንዴ እኛ። ገብርኤል ነው እኔ እኮ ወልደ ሚካኤል እንጂ ሚካኤል አይደለም። ኔ ጌታ ታውቃለ ቄሱ ወልደ ገብርኤል እንጂ ገብርኤል አይደለም፣ ሰው ነው። አንተ በርን ከከፈትከው ቄሱን ስትጠብቅ ክርስቶስ ራሱ ቤት ሊመጣ ይችላል። በርን ክፈተው፣ ልብን ክፈተው። ስለዚህ የአዲስ ኪዳን ሰዎች መሆናችን መርሳት የለብን እና ቅድም የጠቀስኩት ጥቅስ የሚገኘው በያዕቆብ መልእክት ከአዲስ ኪዳኑ ሀያ ሰባት መጻሕፍት ነው። እዚሁ ላይ እንደ ጥቆማ ያህል አንዳንድ ሰዎች እነዚህ ዘመን ወለድ፣ ጊዜ ወለድ ምዕራብ ዘመን ሃይማኖቶች ሁለት ስህተት ይሰራሉ። አንደኛ ከመጽሐፍ ቅዱስ አንዷን ጥቅስ ይመዙና ያመልጣል መጽሐፍ ቅዱስ ስልሳ ስድስት መጽሐፍ ነው ስንት ነው አልኳቸው ስልሳ ስድስት ይሄ ማለት ምን ማለት ነው የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ ይሄን የስነ ጽሑፍ ሰዎች አውቁ የመጽሐፍት ስብስብ አይደለም መጽሐፍ ቅዱስ ስልሳ ስድስት ነው የጻፉ ሰዎች ደግሞ አርባ ሰዎች ናቸው ከአርባው ሰዎች መካከል ቅድም እንደተናገርኩት በዘመን የተለያዩ በቋንቋ የተለያዩ በጊዜ የተለያዩ ናቸው። ነገር ግን ስልሳ ስድስቱ መጽሐፍ አርባ ሰዎች የጻፉት ቅድም እንደነገርኳቸው ስለ አንድ ነገር ነው የሚናገረው። ስለ እግዚአብሔር ክብር ነው የሚናገረው። ስለ እግዚአብሔር ነው የሚናገረው። ስለዚህ ምን ማለት መሰላችሁ፣ ለምሳሌ ከስልሳ ስድስቱ መጽሐፍ አንዱ ላይ ያልገባችሁ ሀሳብ ብታገኙ ስልሳ አምስቱ ምን ይላሉ ማለት አለባቸው። አሁን የፈረደበት የሮሜ 834 ጥቅስ አለ። ተመንጭ ልክ ታኝኮ ታኝኮ ታኝኮ ማስቲካው ያለቀ፣ ስኳሮ ያለቀ ማስቲካ መተፋት ያቃተው ማለት ነው። ብዙዎች አመነዥጉታል። እሱ ዛሬም ማር ነው፣ ዛሬም ፈዋሽ ነው፣ ዛሬም ማያሆ ነው፣ ዛሬም አዲስ ነው። ሁልጊዜ ይፈውሳል፣ ያድናል። ነገር ግን እንዲገባን አድርገን ካላነበብ ነው መጽሐፍ ቅዱስ የማይቆረጥም ድንጋይ ነው፣ የማይበስል አሸዋ ነው። ቀላል ነገር አለ። ስለዚህ ከመጽሐፍ ቅዱስ አንድ ጥቅስ ስታገኙ አ ለካ እንደዚህ ነው እንዴ? ብላችሁ እስከ ዛሬ ሳይገባኝ ለካ ውሸት ነው የነገር ብላችሁ ከመጠራጠር ይልቅ እስኪ ቆይ፣ እዚህ ላይ ይህን ተናገረ፣ ሌላው መጽሐፍ ላይ ምን ይላል? ሮሜን፣ ዕብራውያን ምን ይላል? ጳውሎስ ቆሮንቶስ ምን ይላል? ማቴዎስ ምን ይላል? ሉቃስ ምን ይላል? ዮሐንስ ምን ይላል የሚለው ማየት ያስፈልጋል። ስለዚህ አሁን የያዕቆብን መልእክት ቅድም የጠቀስኩላችሁ ጊዜ ወለድ ዘመን ወለድ ምዕራብ ዘመም ሃይማኖቶች ብዙ አይወዱትም። ለምንድን ነው? ይሄ መልእክት በጥቅሉ አምስት ምዕራፍ ነው ያለው። ስንት ምዕራፍ ነው ያለው? ያዕቆብ ስለ ምግባር ነው የተናገረው። ስለ ስራ ነው የተናገረው። መጽሐፍ ቅዱስ በተለያየ መንገድ የሚናገረው ስለ ፈጣሪ ነው ብያቸዋለሁ። ስለ ሃይማኖት ብያቸው ስለ እግዚአብሔር ነው ብያቸዋለሁ። ስለዚህ ሰው ለመጽደቅ የሁለት ነገሮች ውህደት ውጤት ያስፈልገዋል፤ ሃይማኖትና ምግባር። አንድ ሰው ስጋውን ሲበላ ደሙን ሲጠጣ ሃይማኖቱን ይፈጽማል። ለድሃ ሲያበላ ለድሃ ሲያጠጣ ምግባሩን ይፈጽማል። ሰው እንዲያውም ሊቁ ይላል በእንስሳዊ ባህሪው ለራሱ ይበላል፣ በመላካዊ ባህሪው ለሌላ ያበላል ይላል በእንስሳዊ ባህሪው ይለብሳል፣ በመልአካዊ ባህሪው ሌላውን ያለብሳል ይላሉ። ስለዚህ የያዕቆብ መልእክት ሙሉ አምስቱ ምዕራፍ ሁሉ የሚናገረው ስለ ምግባር ነው፣ ሰው ሃይማኖት ነው። እንዲያውም ይላል ያዕቆብ፣ አንተ ሃይማኖት እንተ አልባቲ ምግባረሰናይ ምውቲ እቲ። ምግባር የተለየው ሃይማኖት የሞተ ነው፣ ሬሳ ነው፣ ነው የሚለው። አንድ ሰው ሰው ለመባል ማንና ማን መዋደድ አለባቸው? ነፍስና ሰው። ነፍሱ ስትለይ ምን ይባላል? ሬሳ። ለምሳሌ አንድ በጣም ዝነኛ ታዋቂ ፕሮፌሰር እና አንድ እኔ ቢጤ ድሃ፣ ምንም እውቀትም ሀብትም ጤናም የሌለው ሰው ቢሞት እና ሁለቱ ለቀብር የሚመጡ ስንት ሬሳ መጣ ነው የሚባለው? ሁለት ሬሳ ነው። ፕሮፌሰር መጡ አክትሟል። ነፍስ ስትወጣው ከፕሮፌሰርነታቸው ወደ ሬሳነት ወርደዋል፣ አሽቆልቁሏል። ስለዚህ ነፍስና ሥጋ አንድ ላይ ምን ይባላል ሰው ይባላል። ነፍስ ስትለይ ደግሞ ሥጋ ብቻውን ምን ይባላል? ሬሳ ይባላል። ልክ ምግባር የተለየው ሃይማኖት ነፍስ የተለየችው ሥጋ ማለት ነው። እምነት ሊቁ ዮሐንስ አፈወርቅ ደግሞ አሚንሰ መሰረት ይእቲ ወካለ አሚሃ ህንፃ ወንድቅ። ሃይማኖት መሰረት ናት። ሌሎቹ ጾሙ የጸሎቱ ምጽቱ ሌላ ሌላው ነገር ደግሞ ጣራና ግድግዳ ነው። ጣራና ግድግዳ የሌለው ቤት ሜዳ ነው። መሰረት የሌለው ቤት ጣራና ግድግዳ ከሆነ ደግሞ ምትሃት ነው እንጂ ቤት ሊሆን አይችልም። አንድ ቤት ቤት ለመባል መሰረቱና ግርግዳው ግርግዳውና ጣራው ውህደት መፍጠር አለባቸው። ሃይማኖትና ምግባር ሲዋሃድ እገሌ ጥሩ ክርስቲያን ነው ይባላል። እና ያዕቆብ በዚህ ላይ በደንብ አተኩሮ ጽፏል። እንዲያውም ይላል ወዳጅ፣ እምነት ብቻውን ያድናል ካልከኝማ ይላል ከማሁሰ አጋንንትኒ ያምኑ ቦቱ ወይ ደነግጹ። ለማመን ለማመንማ ሰይጣንም ያምናል ግን ስራ የለውምና ከሰይጣንነቱ አልተላቀቅም። ዛሬም ሰይጣን ነው። ሰይጣን በእግዚአብሔር ያምናል። በማርቆስ ወንጌል አይታችሁታል። የእግዚአብሔር ልጅ ሆይ ለምን ታሰቃየናለህ? ለምን ልታሰቃየን መጣህ ብሏል። የእግዚአብሔር ልጅ ብሎ ክርስቶስን መመስከር አይሁድ ተስኗቸው የቀር ከባድ ቃል ከመላእክት ቅዱስ ገብርኤል የእግዚአብሔር ልጅ ብሎታል። ከሐዋርያት ቅዱስ ጴጥሮስ የእግዚአብሔር ልጅ ብሎታል። ሰይጣን የእግዚአብሔር ልጅ ሲለው አትለፍልፍ፣ አትቀባጥር ውጣ ነው ያለው። ከዚህ በፊት ተናግሬዋለሁ። ብዙ ጸበል የሚያጠምቁ አባቶች ማስለፍለፍ ይወዳሉ። ሰይጣን ደግሞ መለፍለፍ ይወ ውሸታም፣ ውሸት። ብዙ ባልና ሚስቶች በጸበል ተፋተዋል። ባልሽ መድኃኒት አድርጎብሻል። ጎረቤቶችሽ አይተኙልሽም። እነሱ እኮ ለጥ ብሎ ነው እኮ የሚያወጡት እነሱ ላይ ጥሎ ነው የሚያጡ፣ ለራሳቸው እንቅልፋቸውን እየጠጡ ጎረቤትሽ አይተኛልሽም፣ ጓደኛሽ አተኛልሽም፣ መስሪያ ቤት ያሴሩባል። እነሱ ስራቸውን እየሰሩ ነው። እነሱ በዛ ውስጥ ላይ ደግሞ ቢያሴሩ ሳንተ ምን አገባ? የሚጠብቅ አያንቀላፋም ተብሎ የለ እንዴ?

በእብን እግርከ እግር እንዳትሰነካከል ይጠብቁ ዘንድ መላእክቱን ያዛቸዋልና፣ ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም ተብሎ ተነግሯል። ናሁ ይደቅስ ወይነውም ዘያቅቦ ለእስራኤል፣ እግዚአብሔርን የሚጠብቀው እስራኤልን የሚጠብቀው አያንቀላፋም ተብሎ ተነግሯል። ያንተ ጠባቂ አይተኛም፣ አያንቀላፋም፣ ጨለማ ይረታውም፣ እንቅልፍ አያሸንፈውም። ትናንት ይጠብቅ ነበር፣ አሁንም እየጠበቀ ነው፣ ለዘላለም ሲጠብቅህ ይኖራል። ስለዚህ እነንትና ባይተኙ ቢያሴሩ፣ ቢያወሩ፣ ቢስቁ፣ ቢሳለቁ አንተ ምን አገባ? ስለዚህ እኔ እንደው የሚያጠቁ ሰዎች ብዙ ጊዜ ጠቁም ያለውኝ፣ እኔ ሰይጣን ሲለፈልፍ ናውጣ ነው እንጂ የሚባለው እስኪ ዝርዝሩ ንገረኛ ይባል? ነውር ነው። ሰይጣን ዝርዝሩ ብዙ ነው። ስለዚህ ማስቀባጠር አይገባም። እና ሰይጣን ያምናል ላያምን? ኧረ ንገሩኝ፣ ያምናል ላያምን በጎ ሥራ አለው ይጸርቃል አይጸርቅም? አይጸርቅም አይጸርቅም። አዳም ጸርቋል። ለምን ጸደቀ አዳም ለምን ዳን? አዳም ንስሓ ገባ ተጸጸተ፣ አጥፍቻለሁ በድያለሁ አለ። ሰይጣን ግን አልተጸጸተም። አሁንም ስራ ላይ ነው። በአሁን እኔ ይህን እየተናገርኩኝ የሆነ ቦታ ስራ ላይ ነው እሱ። ይገርማችሁ፣ እኛ ብንሰርበው ብናንቋሸ ጉዳዩ አይደለም። አያረጭ ጡረት አይወጣ የአመት ፈቃድ አይወስድ ሁልጊዜ ጊዜ ስራለሁ። ይገርማ እኔ እንደው አንዳንድ ጊዜ እንደው ምነው ጌታ ጌታው ይሄ እንደው ክርስቶስ ስብራ ያመጣችው ሐሳብ እኮ ጥሩ ነበር ባይከሽፍ ከሆነቱን ለመናገር እንደው ሰውን እያማለዱ ዘላለም እስከ መጨርቀቅ አንድ ጊዜ ሰይጣን ስታረቄ ምንጩ ላድርቀው ብላ ነበር እኮ ያሰበችው እሱ እንደው ነገሩ ካቅም በላይ ሆነና ቀረ እንጂ የእሱ ሐሳብ ጥሩ ነበር። ዙሮ ዙሮ ያይቆም ምን ይላል ሃይማኖት የለም ምግባር የሌለው ሃይማኖት የሞተ ነው። እንደዛ ከሆነ ለማመን ለማመንማ ማን ያምናል አሉ። ሰይጣን ያምናል ነገር ግን በጎ ስራ ጥሩ ስራ የለውም። ስለዚህ አንድ ክርስቲያን ለመዳን የስንት ነገሮች ውህደት ያስፈልጉታል? የሁለት፣ የምንና የምን? የምግባርና የሃይማኖት እና ይሄው ያዕቆብ ሲናገር ምን ይላል? ወገኖቼ ታገሱ፣ ቻሉ፣ ጠንክሩ፣ በርቱ። ምክንያቱም የታገሱትን ብፁዓን እንላቸዋለን። ብፁዕ ማለት ንዑድ ክቡር ማለት ነው። ብፁ ማለት ስጋውን አሸንፎ ለነፍሱ ያደረ፣ በበጎ ስራ ያጌጠ፣ በምግባር በትሩፋት ያሸበረቀ፣ ለጸሎት የተጋ፣ ለምጽዋት የተጋ፣ ለደግ ነገር የተጋ ዓለማዊ አምኞት፣ የአይን አእምሮት፣ የሰይጣን ፍላጎት፣ ፍትወተ ስጋ፣ ፈቃደ ስጋ ያላንበረከከው ታጋሽ በመጽሐፍ ቅዱሱ የቅዱስ ጳውሎስ በገላትያ 5፥22 ላይ የያዕቆብ ቅዱስ ጳውሎስ እንደተናገረው ወፍሬ ውስ የመንፈስ ፍሬዎች አለና የመንፈሳዊ ሰው ፍሬዎች የክርስትና መገለጫዎች። ምእመናን አንድ ሰው ጥሩ ክርስቲያን ነው የሚባለው ጥሩ ክርስትና አለው የሚባለው ሹመት ሳያመጻድቀው ሲሻር ያልተሳቀቀ፣ ሲያተርፍ ያልቦረቀ፣ ሲከስር ያልወደቀ፣ የሌሊቱ ጨለማ የማይከብደው፣ የቀኑ ብርሃን ያላሳበደው፣ ዝና፣ ሹመት፣ መልክ፣ ውበት ያላሰከረው፣ ነገሮች ሁሉ እንደሚያልፉ የገባው ይህ ምን ይባላል? ጥሩ ክርስቲያን ይባላል። እኛውን ጥሩ ክርስቲያን አለመሆናችን የምታውቁት፣ ትንሽ ኪሳራ ሲደርስብን ትንሽ የሚያስቀድሱ የሚቆርቡ ገዳማት የሚሄዱ ሰዎች ከሆኑማ ትንሽ ሱቃቸው እንደመክሰር ካለ ጌታ እንደ ወረጥ እየቆረቡ እያስቀደሱ በየገዳሙ እየተንከራተቱ፣ እናንተና እኮ እያተረፉ ነው። የምቀኛ ጸሎት ይወላችሁ። የእናንተና ሱቅ እኮ ይኸው ደመኞቹ፣ በቃ ሸማቹ ይተለተላል። እኔ ጋር እኮ እየደረቀ መጣ። ምን ትሰራለን? እንዲህ አይነት ክርስቲያን ክርስቲያን ሊሆን አይችልም። ክርስቲያን ማትረፉ አያመጻድቀውም፣ መክሰሩም አያሳቅቀውም? ክርስቲያን ሹመቱ አያመጻድቀውም መሻሩም አያሳቅቀውም። ክርስቲያን የሌሊቱን ጨለማ አያማርርም በቀኑ ብርሃንም አይሰክርም አያብድም። ነገሮችን እንዳያመጣጣቸው ይቀበላል። ምምናል እንደው በጣም ይቅር ታርጉልኝ። አታሟርት ይበሉና፣ ድንገት ዓይናችሁ ቢጠፋ ምን ታደረጋላችሁ? አቤት አቤት እኛ ቢሆን በማመልከቻ የጠፋ መሰለን። ድንገት እኮ ነው ጠፍቶ ያደሩ የሚገርማችሁ ነው ምን ታደርገ? እኔ አሁን ሰዎች ይደውላሉ፣ ከየት ከተለያየ አቅጣጫ ድንገት ይጠፋል ዓይን ድንገት ይደነቁራል ጆሮ ድንገት ይታሰራል አንደበት። ጠዋት በሰላም ወጥተው በሰውነታቸው ፓራላይዝድ ሆኖ በድጋፍ በዊልቸር የመጡ ሰዎች አሉ። ምን ተአምራል። ተዘጋጅቶ መቀመጥ ነው መፍትሄው። እኛ ቅዱሳን የምንላቸው ሹመቱም ላይ አምላኪዎች፣ ሽረቱም ላይ አምላኪዎች ናቸው። ከዚህ እዙ ላይ የሚገርማችሁ ነገር ወናሁን አስተወጸው የታገሱትን ብፁዓን እንላቸዋለን አለና ምን ላል? ሰማዕክሙ ዘከመ ፈጸመ ሎቱ ሰማዕክሙ ትዕግሥቶ ለኢዮብ፣ የኢዮብን ትግሥት ሰምታችሁታል። ዘከመ ፈጸመ ሎቱ እግዚአብሔር ስእለቶ፣ እግዚአብሔር ልመናውን እንደሰማው። እስመ ብዙ ምሕረቱ ለእግዚአብሔር፣ የእግዚአብሔር ምሕረቱ ብዙ ነውና፣ ወመስተሣህል ሩሩ ቸር ነውና፣ የኢዮብን ልመና እንደሰማው ሰምታችኋልና፣ የሚታገሱትን ብፁዓን እንላቸዋለን። ኢዮብ እኮ ምምናል በጤንነቱም በበሽታውም በድህነቱም በሀብቱም ያተረፈ ሰው እኮ ነው። በመጀመሪያ ሀብቱ ንብረቱ ወደመበት፣ ቀጥሎ ልጆቹ አለቁበት። አስር ልጅ በተመሳሳይ ቦታ በአንድ ጊዜ ሕንፃ ተደርምሶ አስሩ ልጆቹን አንድ ቀን አለቁ። የአስሩ ሁሉ ልጆቹ መርዶ በአንድ ቀን መጣለን። በደው ከዚህ ከራስ ፀጉሩ እስከ ግርፍ ጥፉ ድረስ በደው የተመታ በመግል ተዋጠ፣ በትል ተከበበ፣ ተላ ሸተተ፣ ከረፋ። ይሄ የሚገርማ እዮብ የቀረው ይላሉ አባቶቻችን፣ ሌላው ሁሉ ሰውነቱ አልቆ ከዚህ በላይ ይቺ ብቻ ነበረ ልቡ ብቻ ነበር የቀረው ይላል። ከዛ አንደኛ ሀብቱ ምረት ወደመ፣ ሁለተኛ ልጆቹ አለቁ፣ ሶስተኛ ጤናው ጠፋ። ጤናው ጠፋ። ብቻ ጉንፋ እንዳይመስላችሁ፣ ተቆራረጠ። እንደ ዋሃዘ ገላ እንደ እሚያክበት እጅ ስላልነበረው አመዱ ላይ ይንከባለል ነበር፣ ትሉ እረፍት ነስቶት ይላል አባቶቻችን። ከዛ አራተኛ ሚስቱ ከዳችው እንደምታውቁት ኢዮብ ዝነኛ ነው፣ ታዋቂ ነው፣ ባለሀብት ነው። የኢዮብ ሚስት ነበር፣ ለክብር ያገለግል ነበር። ያ ሁሉ ይጦሩኛል ያለቻቸው ልጆቿ በአንድ ቀን አመድ ሆኑ፣ ጠፉ። የምትመካበት ሀብቷ አመድ ሆነ። የምትመካበት የኢዮብ አካል ተቆራረሰ፣ ጠፋ። በዚህ ጊዜ ሚስትቱ ምንድን ያለችው? ኢዮብ ዜሰ ባርኮ ሙት። ለእግዚአብሔር አሁን ነገር ሁሉ አልቋል። ካሁን በኋላ ምንም ነገር የለም። እግዚአብሔር ከአሁን በኋላ ምን ያደርግብኛል ብለህ ትፈራዋለህ? ማድረግ የሚችለውን ነገር ሁሉ አድርጎ ጨርሷል። ስለዚህ ስደበውና ሙት፣ ያዋጣል፣ ያዋጣል። አሁን ለምሳሌ በኬንያ መንግስት ላይ ብታምፀውን ኢትዮጵያ ከገባችሁ ታመልጣላችሁ። በዚህም ላይ አንድ እግራችሁ ኬንያ ከገባ አመለጠ፣ በቃ አለቀ። እግዚአብሔር ላይ አምፆ ግን የትም መምለጥ አይቻልም። የትም አሳዶ ይይዛል። እግዚአብሔር ይቅር በላይ ብሎ መለማመጥ ብቻ ነው የሚያዋጣው። ስለዚህ ትዕግስቱ ምእመናን፣ ታጋሾች መሆን አለብን። መከራው አያሰቅቃችሁ፣ ተስፋ አያስቆርጣችሁ። በየቀኑ ጆሮአችሁ የሚሰማው አይናችሁ የሚያየው ልባችሁ የሚታዘበው እጃችሁ ሚነካው እግራችሁ የሚራመድበት ሁሉ ነገር አሰቃቂ ሊሆን ይችላል። ቅድም እንደተናገርኩት የታገሱት ግን ምን እንላቸዋለን? ብፁዓን እንላቸዋለን። እኛ ለሰማይታን ለጻርቃን ለመላይክት ለመቤታችን ጭምር ለቅዱሳን ጽላት የቀረጽ ነው ቤተ ክርስቲያን ያነፅ ነው ገር ድርሳን ታምር የጻፍ ነው ጸበል የፈለቀላቸው በስማቸው ፈውስ የተደረገል የተደረገላቸው ሰዎች መከራውን የታገሱ ብፁዓን ናቸው። ረሃቡን የታገሱ፣ ጥሙን የታገሱ፣ ብርዱን የታገሱ፣ የተገፈፉ፣ የተገረፉ፣ የታረዱ፣ የነደዱ፣ የተሰደዱ፣ የተንከራተቱ ናቸው። ደናደሩ